በስመ አብ ወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሚያዝያ አንድ ቀን የሐዋርያት አምሳል በሐዋርያት አምሳሌ የሚሰብክ እጨጌ እንባቆም ረፍቱ ነው። እርሱም በአቡነ ተክለ ሃይማኖት ወንበር ለመሾም እስከተገባው ድረስ ከእስልምና እምነት ተመርጦ የመጣ ነው። አስቀድሞ የአቴና ጥበበኛ አዋቂ የነበረውና በኋላም ሐዋርያው ቅዱስ ጳውሎስ ተከራክሮ አሳምኖ ያጠመቀው ቅዱስ ብሩታዎስም በዚህ ቀን የረፍቱ መታሰቢያ ነው። ቅዱስ ብሩታዎስ፣ ይህ ቅዱስ አባት ከአቴና አገር ምሁራን ጥበበኞች ውስጥ አንዱ ነበር። እርሱ ከአረጋውያን ታላቅ መምህራን ጋር ተቆጥሮ ሳለ ሐዋርያው ቅዱስ ጳውሎስ በከተማ ወንጌልን በሰበከ ጊዜ ጥበበኛው ብሩታዎስም ተከራከረው። ቅዱስ ጳውሎስም ስለ ቀናች ሃይማኖት በሚገባ አስተማረው። የጌታችን አምላክነትና ዓለሙን ሁሉ ለማዳን ወደዚህ ምድር እንደመጣ በሞቱም ዓለምን እንዳዳነ ከቅዱሳን መጻሕፍት እየጠቀሰ ካስተማረ በኋላ ብሩታወስ አምኖ በቅዱስ ጳውሎስ እጅ ተጠመቀ። ከዚያ በኋላ ብሩታዎስ ታወስ የቤተ ክርስቲያንን ሕግና ስርዓት ተማረ። ሐዋርያው ቅዱስ ጳውሎስን በታላቂቱ ሀገር በአቴና ላይ ቅስና ሾመው። በአቴና የመምህራን ሁሉ አለቃ ከሆነ ከዘመድ ላህም አብሮ ከተባለ አብሮባ ከተባለ ከከበረ ዲዮናስዮስስ ጋር ተገናኘ። የከበረ ዲዮናስዮስም ብዙ የሃይማኖት ምስጢራትን በመተርጎም ገለጠለት። ብሩታዎስም ከዚች በኋላ የሃይማኖት ሊቅ ሆነ። እርሱ አምላክን የወለደች ክብርት እመቤታችን ባረፈችለት ባህርያት መካከል ቆመ። እነርሱም በደረሰው ዝማሬና ማሌት አጽናናቸው። ቅዱስ ብሩታዎስ የከበረች ወንጀልን በመስበክ ከአይሁድና ካይዛ ብዙዎችን ወደ ቀናች ሃይማኖት በመመለስ በጌታችን እንዲያምኑ አድርጓቸዋል። ሐዋርያትም ኤጲስ ቆጶስነት ሊሾሙ ደፈለጉ ጊዜ እርሱ ግን ጌቶቼ፣ ይቅርታ አድርጉልኝ፣ እኔ ለዚች ለከበረች ሹመት አልበቃውምና የቅስናን አገልግሎት ልፈጽም አልቻልኩም፣ ተወኝ ብሎ ማለዳቸው አለቀሰ። ሹመትን ስለመጥናት ስለመጥላት። እርሱም በእውቀት እና በስራው ሁሉ ሰማያዊ ሀብትን ተቀብለው ወደ ገላገለው ወደ አገለገለው እግዚአብሔር ሄደ። ረዴትና በረከቱ በሁላችን ላይ ጽፍ ድርፉን አይደረብን። ዳግመኛም በዚህ ችለት ሚያዝ የሀአንድ ቀን የሐዋርያት የሐዋርያት አምሳል የሃይማኖትን አምሳል ሃይማኖትን የሚሰብ ከጨጌን ማቆም መታሰብ ነው። እርሱም በአሁነ ተክለ ወንበር ለመሾም ስከተገባው ድረስ እግዚአብሔር ከእስልምና እምነት መርጦ ያመጠውና በደብረ ሊባኖስ ገዳም በጨጌነት ተሽሞ ቤተ ክርስቲያን ያገለገለ ብዙ ሰማይትነትንም የተቀበለ ታላቅ አባት ነው ባቆም ጨጌ ዘደብረ ሊዋኖስ። የሐዋርያት አምሳያቸው የሆኑ የሃይማኖትን የሚሰብኩ እጨጌ እንባቆም የዚህ አንድ ቀን ዓመታዊ የመታሰቢያ በዓላቸው መሆኑን ስንክሳሩ ይጠቅሳል። እርሳቸውም በአቡነ ሃይማኖት ተክለ ሃይማኖት ወንበር ለመሾም እስከተገባቸው ድረስ እግዚአብሔር ከእስልምና ምትመርጦ ያመጣቸው ታላቅ አዋርያ ናቸው። የመናዊ እጨጌ እንባቆም በአረብ ምድር በየመን የተወለዱ ሲሆን አስቀድመው እስላም ነበሩ። በኋላ ግን መጻሕፍትን መርምረው እውነትን ፈልገው በማግኘት በጌታችን በኢየሱስ ክርስቶስ አምነው ተጠምቀው ከመነኮሱ በኋላ በደብረ ሊባኖስ በአቡነ ተክለሃይማኖት ወንበር ተሹመው እስከ ማገልገል የደረሱ ታላቅ አባት ናቸው። አባ እንባቆም በ1416 ዓ ም አካባቢ የመን ውስጥ ነው የተወለዱት። አባታቸው እስላም ሲሆን፣ እናታቸው ግን አይሁዳዊት ነበረች። አባታቸው በሕጋቸው መሰረት ሁለት ሚስት አግብቶ ከአንደኛው ሰባት ልጆችን ሲወልድ ከአንዷ ደግሞ ሁለት ልጆችን ወልደዋል። ከሁለቱ አንዱ አባ እንባቆም ባቋ ነበር። እርሱም አባናቆም ቁርአንንና ልዩ ልዩ ቋንቋዎችን በሚገባ እየተማራ አደገ። ለእስልምና ሃይማኖቱ ቀናተኛ የነበረን ባቆም የክርስትና ስም ሲነሳበት አይወድም ነበር። 114 የቁርአን ምራፎችም ወይም ሱራዎች በቀላ በቃሉ ቀን ከሌት ይጸልይባቸው ነበር። አንድ ቀን ግን በቁርአን ላይ ስለሞትና መነሳ ስለተንሰይ ጻፎን ሲያነብ ነው ታወከ። ወዲያው ወደ ቁርአን ሊቅ ዘንድ ይዶ ትርጉሙን ጠየቀ። ነገር ግን የተሰጠው ምላሽ ለምን አነበብከው የሚል ነበር። በነገራችን ላይ ቁርአን ከአረበኛ ቋንቋ ውጪ ወደ ሌሎች ቋንቋዎች መተርጎም እንደሌለበትና በእሱ ላይ ስለተጻፈ ነገሮች ጥያቄ መጠየቅ ክልክል እንደሆነ ቁርአኑ ለራሱ ከለላ የሰጠ መሆኑ ይታወቃል። እንባቆም ለጥያቄ መልስ በማጣቱ ይልቁንም፣ ስለጠየቀ በቁጣ ስለተገሰጸ፣ በእስልምና ላይ የነበረው ፍጹምነት ወደ ጥርጣሬ ተቀየረ በዚያ ዘመን የኢትዮጵያ ንጉስና የአዳል ንጉስ ጦርነት ገጥሞ አንድ አዳሎች አሸነፉና፣ ንጉሱ 150 100 ንጉሱ 51 የኢትዮጵያ ምርኮኞችን ለአባ እንባቆም አባት ላከለት። ምርኮኞችም እንባቆም በሃይማኖት ምክንያት ከወገኖቹ ጋር አለመስማማቱን አይተው ወደ ኢትዮጵያ እንሄድ ብለው መከሩት። እርሱም አብሯቸው በመካ በኩል ዳሀይ ላክን አቋርጦ ከነጋዴዎች ጋር ወደ ኢትዮጵያ ወደብ ደረሰ። እንባቆም መጀመሪያ ካገኘውና አብሮት ከመጣው ወሰንጌ ጋር በመራሀ ቤቴ ተቀመጠ። በዚያም ትምህርት ሃይማኖት መማር ጀመረ። በግዕዝ ንባብ የጀመረውን ትምህርት ተአምረ ማርያም ላይ ሲደርስ የእመቤታችን ፍቅሯ ስላደረበት ወደ ክርስትናው ሃይማኖት ይበልጥ ተሳበ። የንባቆም የዘወትር ጸሎት ወደ እውነተኛው ሃይማኖት ምራኝ የሚል ሆነ። አንድ ቀንም በክረምት ወደ ዠማ ወንዝ ወርዶ ሳለ በአንድ ጎልማሳ ማሳ የተመሰለ ቅዱስ ተገለጠለትና የውሃውን ሙላት በተአምራት አሻግሮ በዚች መንገድ ሂድ ብሎ ካገኘው ካሳየው በኋላ ተሰወረው። እንባቆም መንገድን ብዙ ሲጓዝ ደገኘው አባ ጴጥሮስ ካለበት ገዳም ደረሰ። በገዳሙ ማረፊያ ተሰጠው። በዚያም ተቀመጠና ብዙ ቅዱሳን መጽሕፍትን ተማረ። ከዚህ በኋላ በመጠመ መጠመቅ እንደሚፈልግ ለአባ ጴጥሮስ ነገራቸውና አጠመቀው። ስመ ጥምቀቱን እንባቆም አሉት። ያግበኛ በዚህ ገዳም መነኮስ። አባ ጴጥሮስም ከጳጳሱ ከአቡነ ማርቆስ በተገናኙ ጊዜ ስለ አባ እንባቆም ነገራቸው። ጳጳሱም አባ እንባቆምን አስጠርተው በአረበኛ ቋንቋ የተጻፈውን ወንጌል እንዲያነብላቸው ሰጡት። ርሱም በደንብ አነበበላቸው። ከዚህ በኋላ ዲቁና ሰጡትና በቤታቸው አስቀመጡት። በዚህም ጊዜ ለጳጳሱ የሶሪያ የቅብጥን፣ የእብረይስጥና የአርመንን ቋንቋዎች ከነጽህፈታቸው አስተማራቸው። ጳጳሱም አይተው ቅስና ሾመው ሾሙት። አባ እንባቆም አንዱን የካቶሊክ እምነት ተከታይ ተከራክሮ ሲያሳምነው ጳጳሱ ተመለከተው። በዚህም ደስ ተሰኝተው ከእንደ ግብጦን ወረዳዎች እች ከእንደ ግብጦን ወረዳዎች ቂጦ በምትባለ ቂያጦ በምትባል አገር ላይ ሾመው ጤቆ በምትባል አገር ላይ ሾመው ላሹመው ላኩት። እርሱም በዚያ በእመቤታችን ስም የተዋበች ቤተክርስቲያን ሰርቶ ስሟን ቤተልሔም ማላት። ዜናውም በሁሉ ዘንድ ተመሰማጅ ተጀመረ። የአባን እንባቆም ዘውትር ጸሎት መዝሙረ ዳዊት፣ መኃልየ ሰሎሞን፣ ወንጌለ ዮሐንስ፣ ውዳሴ ማርያም እና አርጋኖን ነበሩ። የደብረ ሊባኖስ ገዳም መነኮሳት ራእይ ተገልጦላቸው አባ እንባቆምን የደብረ ሊባኖስ አለቃ ትሆናለህ፣ ነገር ግን መነኮሳቱ ከንጉሱ ጋር ይጣሉሃል ብለው ነገሩት። እርሱም በዚህ ሹመትና የሰይጣን ፈተና ሽቶ ወደ ምድረ ግብጦን ሂዶ የበሽ የሀብላሽ በምትባል ገዳም ተቀመጠ። አቤቱ የገዳም አስተዳዳሪ ከመሆን ጠብቀኝ እያለ በመጸለይ በዚች ገዳም ሶስት ዓመት ተቀመጠ። ነገር ግን የትሮፋ ዜና በእንደ ግብጦን በዳሞት ተሰማ። ወደ ላሊበላም ተጉዞ ከዋልደባ መነኮሳት ጋር በመገናኘት ወደ ኢየሩሳሌም ለመሄድ ቁርጥ ሀሳብ አድርጎ ሳለ መነኮሳቱ ይህን ሀሳብ አይሰምርልህምና ወደ ደብር ተመለስ ብለው መከሩት። እርሱ ግን ሳይመለስ ቀጻ ወደ ምትባል ስፍራ ሄዶ በአንድ ገዳም ተቀምጦ የተለያዩ ታምራትን አደረገ። ተቀምጦ ሳለ በደቡብ የተያዘ በቤተ ክርስቲያን ሳለ የታዘ መልአክ ተገለጥና ወደ ደብር ሄድ አለውና ደብረ አንጎት አደረሰው። በዚያም አባ በትረ ማርያምን አገኘው። እርሳቸውን ወደ ደብሩ እንዲመለስ ስለመከሩት ወደ ደብረ ሊባኖስ ተጉዞ ከአባ ጴጥሮስ ጋር በድጋሜ ተገናኘ። እርሳቸውም ጊዜ ደርሷል እናንተ በመኖሪያ የተተከተ ትሾማለህ፣ እንደኔም ለብዙ አባት ትሆናለህ፣ ነገር ግን መነኮሳት በከንቱ ወንጅለው ንጉሡ ያስራሃል፣ ትሰደዳለህ ብለው ትንቢት ነገሩት። አባ ጴጥሮስም ባረፈ በአሯኛ ቀን መነኮሳት ተሰሰው እጣ ቢጥሉ ለአባ እንባቆም ስለወጣ በእጨጌነት ሾሙት። ወዲያው ሴቶችና ወንዶች መነኮሳት በመወከ በመልክ እንኳን እንዳይተያዩ በማድረግ እያስተማረ አገልግሎትም ሲያከናውን ፈቃደ ስጋቸውን ማሸነፍ የተሳናቸው መነኮሳት «ክብርህን ያሳንሳል ስላንተም አይጸለይም፣ እንዲያውም ንጉሡ በአሳርና በመከራ ይሞታል እያሉ ይናገራሉ ብለው በሐሰት ለንጉሡ መንገር በመንገር አጣሏቸው። ክፉዎችን በመጡት ሴራ ጻድቁ በንጉሡ ፊት ለፍርድ ቀረቡና ብዙዎቹ ይገደሉ ብለው ፈረዱባቸው። ነገር ግን የአፄ ልብለ ድንግል እንደ ራሴ ከመንገድላቸው አስረን በግዞት ጉንጭ ወደሚ ወደሚባል ቦታ እንውሰዳቸው፣ በዚያም ከሞቱ ይሞቱ ብሎ ሌላ ሀሳብ አቀረበ። ንጉሥም በዚህ ተስማምተ አቡነ እንባቆምን እጅና እግራቸውን አሳስረው እየደበደቡ አጋዟቸው። አቡነ እንባቆም በግዞት ሆኖ ሳለ ውሃ ሳይቀምሱ አንድ ዓመት ተቀመጡ። ከዚያ በኋላ እስከ ጎጃም ድረስ እየተዘዋወሩ ወንጀልን ሰበኩ። በርካታ አብያተ ክርስቲያናትንም አነጹ። እስከ ምድረ ቢዝን ድረስ ወረዱ። በዚያም ጊዜ ግራኝ ዓመት ተነስቶ ክርስትናን በግፍ መግደል ክርስቲያንም በግፍ መግደል አብያተ ክርስቲያንም ማቃጠል ጀመረ። አቡነ እንባቆም ለግራኝ በአረበኛ ቋንቋ ደብዳቤ የጻፉለት፣ ክርስቲያኖችን አትግደሉ ተብሎ በቁርአን ተጽፎ እያለ አንተ ግን ለምን ትገድላለህ? አብያተ ክርስቲያናስ ለምን ታቃጥላለህ? ብለው ጻፉለት። ግራኝ አህመድም ደብዳቤውን ካነበበ በኋላ ከእንግዲህ ወዲህ ክርስቲያኖችን እንዳልገድል በቤተ ክርስቲያንም እንዳላቃጥል ከሚወጉኝ በቀር በክርስቲያኖች ላይ ክፉ እንዳልሰራ በአላህና ከሚስቱ በሶስቱ ጠለ በሶስቱ ጥለህ ማልሁ በአላህና ከሚስቱ በሶስቱ ጠለቅ ማልሁ ብሎ ተናገረ። ለአቡነ እንባቆም የክርስቲያን ሃይማኖት ከቁርአን የሚለይበትን መንገድ ትገልጽልኝና መጥተህም እየኝ ብሎ ልኮባቸው ነበር። ነገር ግን አቡነ እንባቆም መንፈስ ቅዱስ ሳይፈቅድላቸው ቀርቶ ሳያገኙት ቀሩ። አጼ ልብነ ድንግል ሙቶ ልጁ ገላውዴዎስ ሲተካ አቡነ እንባቆምን ወደ እርሱ ይመጡ ዘንድ መልእክተኛ ላከባቸው ሲመጡ ስለ አህመድ ግራኝ ምን ባደርግ ይሻላል? አላቸው። እርሳቸውም የስልጣንህን ሰይፍ ከአንገቱ ላይ ሆናለች፣ የስልጣንህ ሰይፍ ከአንገቱ ላይ ሆናለች። እኔም ወደ ጎጃም ይሄዳለሁ፣ እከተልሃለሁ፣ በደንቢያ ላይም እንገናኛለን። ሐነፋውን የግራኝ ዘሮችን በእጅ ይጠፋሉ፣ አንተም በመጨረሻ በእነርሱ እጅ በሰማይትነት ታልፋለህ፣ ብለው ይመጣ ዘንድ ያለውን ሁሉ በትንቢት ነገሩት። በትንቢታቸው መሰረት አጼ ገላውዲዮስ ግራኝ ካጠፋው በኋላ በሌላ ጊዜ የግራኝ ተከታይ ኢማም ኑር ገላውዲዮስን ገደለው። የንጉሱ እህት ወለተ ጊዮርጊስም ወደ አቡነ እንባቆም መጥታ ያመነኩሳት ዘንድ ስለለመነችው ስርዓተ ምንኩስናን ፈጽመላት። ከገላውዲዮስ ቀጥሎ አጼ ሚና ሲነግስ አቡነ እንባቆም መጥተው እንዲባርኩት ለመናቸው። እርሳቸውም ከባረኩት በኋላ ወደ ደብረ ሊባኖስ እንዲመለሱ ለመናቸው። እርሳቸው እምቢ ቢሉትም ከብዙ ልመና በኋላ እሺ ብለው ወደ ደብረ ሊባኖስ ሲሄዱ ልጆቻቸው በደስታ ተቀብለዋቸው። እርሳቸውም እያስተማሩና ወን ከመልካም አገልግሎት እየፈጸሙ አንድ አመት ከቆዩ በኋላ በ137 ዓመታቸው ሚያዝያ 21 ቀን በ1553 ዓ ም በሰላም አረፉ። በአባታቸውም መቃብር በአባቶቻቸውም መቃብር ተቀበሩ። አፄ ሰርጸ ድንግልም በ1585 በየአቡነ እንባቆምን ግርል አጻፈላቸው። ይህ ታሪካቸው ከዚህ ገድላቸው ላይ የተቀዳ መሆኑን በ199 ዘጠና ዓመተ ምሕረት የካይድ መጋቢትም ሐመር ተገልጿል። የጨጌን ዋጎም ረድኤት በረከት በሁላችን ላይ እጽፍ ድርብ ሆኖ ይደር። ከእስልምና መልሶ እንዲህ ጥቡ ልቦናን የሰጣቸው አምላካችን ለእኛም በቤቱ ላደግነው፣ ለተጠመቅነው፣ ለቆረብነው ጥቡ ልቦናን ይስጠን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን ወአሜን በሰማ